ስመኝ ለአንተ አንድ ግጥም አታጣም። ይኸው ይኸው መጣ መጣልኝ እንዴ! አንዱ ምን አለ? ዮኒ ዮኒ ፓፓ እና ይሄ ግጥሙን ከሰማ በኋላ ማለት ነው። እና ያሳዘነችውን ህዝብ ነዋ እየዞረች ስታቀፍ የነበረው እኔ ምን አተመቸህ? መሰላኬ በጣም ሙድ ሊያዘባት ሲል ቀድማ እራሷ እራሷ ላይ ሙድ ያዘች። አላየ የሚሰራቸው ቪዲዮ ራሷ ላይ ሙድ ያዘች። በቃ ህዝቡን ቀደመችው። ኑ በብርሃኑ ተመላለሱ፣ ተመላለሱ። ምን ነው እና ከፋችሁ? እና መምህር አመች ወንድሞቼ እንደዛ አደረጉ። በቃ ደስ ይላል። ምን ነው ይደብራችኋል? ተማርኩኝ፣ እንደዛ አደረጉ። ተማርኩኝ። አሁን እኔ እንደዛ አደረጉ። በቃ ትክክል ናቸው። አስተካከሉኝ። መሀል ላይ ያረግከው ደግሞ አሁን ብለህ መሀል ላይ ያለችው እራሱ ምንድን ነው ተብሏል? ስማቸውን እራሱ እኮ ቀየሩ። የሀኪም መድኃኒት ምናምን በቅና ለጠላት አራሚ እንዳይሉ ከባድ ነው።

ሌላ ከግሪክ የሆነ ያበደ ስዕል ላሳያችሁ። ትንሽ ስዕል በጣም የሚያምረው ራሱ ይታያቸዋል። የእመቤታችን ላይ ሰይፍ ነው ያለው እኮ። ሊያውም አንድ አይደለም እኮ ሰይፉ ስድስት ነው የሚታየው

እና በነፍስሽ ሰይፍ ያልፋል የሚለው መከራንም የሚያመለክት ነው ብለው የእመቤታችን እዚህ እኛ ሀገር አምስቱ ሀዘናት ተብለው የሚታወቁ አሉ። እነሱ ጋር ደግሞ ሰባቱ ሀዘናት ይባላሉ። እና ይሄ እነዚህ ሰባት ሰይፍ ያለው ሰባቱ የእመቤታችን ሀዘናት ብለው ነው። እንደዛ ነገር ነው፣ ሀሳብ እና ደስ ይላል። አንዱ ኮመንት ላይ ከአኬና ከበገናው ክር ማን ይወፍራል እያለ ነው መልስልህ።

ምንድን ነው ማን እያስተማራችሁ እንዲመታችሁ ማን ነው እንደዚህ ኮመንት እንዲጽፍ ያደረገው ኮመንት ጥሩ ጥሩ የምትጽፉት ምን እያስተማራችሁ ነው እንዴ አስቸጋሪ ነው አይደል አይ ሲሉ ነው የሆነ ነገር ውስጥ ሊከተን ነው እዚህ ወይ ስድብ የለም ለምንድን ነው ቆይ ሪከርድ ላድርግ ቪዲዮ መጣች ያው ጋይስ በቃ እኔ ብተኛ ምናምን፣ ደክሞኛል። ኦሪዮን ጾም አለ የለውም በዚህ የጾም አለ ብሎኝ ጨራሽ የመሞከር ሀሳቡም የለኝም። እራሱ እንትን ነው ምንድን ኖርማሉ ነው ጸዴ መሰለኝ እኔ አሁን ስለ ምግብ ለምዶ የምጠይቁኝ፣ እኔ አሁን በዚህ በጾም ውስጥ ምንም ምግብ ምን ይሰራል ማለት ከነፍሳችን ጋር ምን የሚያገናኘው ነገር አለ? አንዳንድ ጊዜ በዚህ በዓለም ምናምን እንዳንያዝ በጣም መጠንቀቅ አለብን። ላዩ ላይ ያሉት ምልክቶች በጣም አደገኛ። አንዳንዴ ዝም ብለን እንደዚህ በቸልተኛነት ምናምን እናልፋችኋለን። አስቸጋሪ ነው ያለው ያሁን ያ ሰው ፊት እንዳን አለብዬ ነው እንጂ እሱ ራሱ የሊምነት ነው። አረ እባክህ፣ እንደዚያ የሚያሉ ጭራሽ አስቸጋሪ ነው። አይ አዎ፣ እንትን ነው ካልነቃንበት የሆነ በቀላሉ ነው ሊያስተ የሚችለው ማለት

አንተ ዝም በል፣ ሚን አንተ አንድ ነገር የለው፣ ዋሽንት የለ፣ ዝም ብለህ እዚህ ችግር የለውም። መሰንቆ ከፈለህ በገናውን ትጫወቹ ትጫወቹ፣ እና አንድ ክር ሲቀር እዛው ዞር አድርገሽ ደግሞ ማሲንቆ ታደርጊያለሽ። ኦንላይን ካስተማረ ጠይቅልኝ። በጣም ጥንቃቄ ይፈልጋል። እዚህ እኛ ሰው በእንትን ነው የምናመጣው፣ በነጋዴዎች ምናምን እና ምንም ኬር አይሰጣቸውም። ሲያመጡልን አይጠነቀቁም እና እንትን ይላላሉ። ይሰፓክ ከተደረገ ቆይ እንትን ይላል፣ ብርጭቆ እንትን ይላል። ግን እኔ እንጃስቲ ሞክራለሁ። ግን አሁኑ ሞኬ እራሱ እንዲልቅ አድርግ ልክ አለው ሲል ነበር ባለፈው። እሱ እኮ አደለም ችግሩ፣ እኮ መኮይ አደለም ችግሩ። ይዘውት የሚመጡት ሰዎች ናቸው ችግር ያለባቸው። ገብቶሃል? እኔ ክራሬን እራሱ ሲመጣ በስንት መከራ መሰረት አሽጎ ምናምን ያመጡትና አስቸጋሪ ነው። ስለዚህ ክራር ንሞክር መጀመሪያ ችግር የለውም። በገና ይዞርበታል። አኬ ከቻለ የሆን ይቻልኩ ነው በቃ ምንም እንዳታስቢ። ጎን ለጎን ደቀ ብለን እኔ በገኔን፣ አንቺ ክራርሽን ይዘሽ ሄኖክ ዋሽንትን ይዘው ያቺን ኮፍያዋን አርጎ ያቺን አረንጓዴ ቲሸርት ጣል ያደረገባትጎ ካለ ድመጠኝታል ቁምጣዋን ማሳየት አይቻልም። በቃ ከላይ ብቻ ያበደ የሀዘን የሀዘን ዋሽንት ያበደ የትዝታ ነው እንደሚመራ እና፣ አይ ግን አሪፍ ነው። ቆይ እስኪ ዮሃዴም ማን ነው? መኩም ያስተምራሉ። ስለዚ ስ መኩ እንጠይቃለሁ ተምር ያለው አክዬ ማለት የተወሰነ ጊዜ ስ አረቢያን ሰረባክ እንደሆን ለሌላ ቱቤ ማለት ነው ብሎኝ ማለት አልተመቸውም። ላሽ ብሎኝ በጣም ሞክሮ ግን አልተመቸውም። ሰው ያው ኮርስ ማለት የዩሃዴን በጣም ሞክሯል፣ ግን አልቻለም። አላለችም። ረበስማ አልቻለም አይደለም ማስረዳቱን አልቻለበትም። አይ እንደዛ አይደለም አይደለም። አንተ ደግሞ ተው እንጂ እንደ ጴንጤማ ሀሳቤን አትስረቅ። እንትን በነገራችን ላይ ክራር ኧረ ተው ምን አገባኝ። ስለ ክራር ለመዝሙር ይፈቀዳል አይፈቀድም ልል ደግሞ መዝገቡ ካሳ ነው። እንዲህ በቅዱስ ሚካኤል ማን ናቸው? መዝገቡ? አይ መዝገቡ ካሳ ሌላ ናቸው። በጣም የተወደዱ መምህር ዶክተር መዝገቡ ካሳ የሚባሉ ታውቋቸ አላችሁ? በጣም ደስ የሚሉ መዝገቡ፣ የእነዚያኛዎቹ ሳይሆን ዶክተር መዝገቡ ካሳ የሚባሉ አሉ። ፋዘር ዶክተር መዝገቡ ካሳ ፓትሮሎጂ ምን እንትን የሆነ ምን የሚል መጽሐፍ ነበር። አንድ በትራ ሃይማኖት ነው የሚል መጽሐፍ ያላቸው ሰው። በትራ ሃይማኖትን አታውቁም? ፌመስ ነበር የሆነ ሰዓት ላይ ቢያንስ ስሙ እንትኑ። ያው በፎቶ ባሳያችሁ ታውቁት አላችሁ። በእርግጥ ቀሲስ ናቸው፣ ፋዘር ያልኩት ለዛ ነው። ቀሲስ እሺ። ፋዘር መዝገቡ ካሳ በጣም ደስ የሚሉ የተወደዱ ሰው ናቸው። ታሙ ምንድን ነው ምንሆኑ ነው ታሙ? እኔ ማገራገባኝ ሰዎች ጠይቀውኝ ስደውለት እንትን አላለም ማለት ስልኩ አልሰራልኝም። እነልደትም ምናምንም ጠየቅኳቸው ችን ለቀን አላገኘ ነው ምናምን ነገር አሉኝ። ይሄ ያ ሶማሊው ካገኙ በኋላ ሰላም አልመሰለኝም፣ እየተቅበዘበዘ ነው ትላለ። የሶማሊው ጭ ያልሰማሽ ምን ሆነ? በዕድሜ ማነው? በቁመት ትንሽ ከፍ የሚል የሆነ ሶማሊ አግኝቷት ተሚን የሆነ መንገድ ላይ ነው አሉ። አቅፉ ሳሙ አሉ። መንተ ብሎ ነው ዛ በኋላ ሰው ደንግጦ ነልደት ምናምን

አማን የቴሌግራሙ አለ እዚህ እራሱነት ወንድሜ ተባረክ። በጣም ነው የሚያምረው። አማን ኪንግ የቴሌግራሙ እንዲህ አንተን እኔ ሳለህ ለልደትህ በልጅነት እና በትልቆ ነው መኪና ላይ እየሳለ እንደውም ቪዲዮ ተሰርቶ ምናምን ተለቋል። የልጅነቴን የሳለው እሱ ጠ ትልቁ ላይ ግን ይቅርታ እንደ አንቺ የሆነ የሆነ ነገር አስሙስ ማለት እዛው አጠገቢ ያሉት ኖርማል፣ በጣም ክሎዝ ጓደኞች የራሱ የሆነ ሰዓት ላይ ጥፍት ነገር ብሎ ቢሰማቸው እንትንላለሁ ከሷ ጀልስ ጋር በተያዘ ማለት የእሷ መዝሙር ሰምተዋል ነው። ኤፍሬም ባለ ጊዜ ወደ ፕሮቴስታንት የጠራው እግዚአብሔርም ሰይጣንም አደለም፣ ጥበብ ነው የሌላ አይነ

ዮኒ ፓፓ እና ይሄ ግጥሙን ከሰማ በኋላ ማለት ነው። እና ያሳዘነችውን ህዝብ ነዋ እየዞረች ስታቅፍ የነበረው እኔ ግን ምን አተመቸ መሰላ፣ አኬ በጣም ሙድ ሊያዘባት ሲል ቀድማ ራሷ ላይ ሙድ ያዘች። አላየ የሚሰራቸው ቪዲዮ

መጣ መጣልኝ፣ ይኸው ምናምን ነገር እያለች ትንሽ ዝም በላ በኖርማል እንትን አለችው። እና ማለት ነው ይሄ ትወና አይደለም ግጥም ነው ይላታል። ይኸው ይኸው፣ መጣ መጣልኝ፣ ይኸው ስማ እኔ ቢሆን ከፍዬ ነበር። እንዳይታለህ የማደርገው ስሜታ የሆነ አነበበችው ግጥሙን። ትወና ይባላል። በዚህ ልማ ነገር ፊልም ትሰራለች ልጅ ግን አሁን እንዲህ ስንሆን ግን ብታይ ግን ሊደብራት ይችላል። በጌታ ቢደብራት ራሷ ላይ ሙድ ይዛለች፣ ይደብራል። ከእንደኛ አይነት ሰዎች ምናምን ከሰማች ሊደብራት ይችላል። ግን አይ ታሳዝናለች፣ ክርስቶስን እኔ የሆነ የሚያሳዝን ነገር አላት። የሆነ ስትታይ ምናምን በቃ የሆነ እንዲሁ በቃ የሆነ ብቻ ታሳዝናለች ነገር እና ግን የግጥሙ ግን አልቻልኩም። ክርስቶስን አውርጆ ማለት ነው እየሰማሁት ሰምቼው ስቄ እዛው ደግሞ ደግሞና እዛው ደግሞ ይስቃሉ። በጣም ክርስቶስን ይ ጤናም ማለት ነው። በዚህ ደረጃ ከሳኩ ኮሜዲያ ነችል እንዴ እኔ ሰማትና እዛው ነው በቃ ቻልኩ። እንትን ቅዳሜ ነበረ ወደ ማታ አካባቢ ሰምቼው እየሰማ ነው አምሽቼ ነበር ቤት አምሽተን ምናምን ማለት እዛው ቤት ውስጥ ማለት ነው ወደፊት ያልገባው ነበርና ደቅ ብለን ከዛ እሱን ሰምተን በቃ ድክም እያለን እዛው ቴሌግራም የሚ ላይ ራሱ ቀዶ እንቅልፍ አልመጣ ብሎ ድንገት ሲመጣል ይኸው መጣ መጣልኝ። እንቅልፍ አባራ ያደረገው እንዲህ እንትን ነገ ቅዳሴ ሆኖ አንዳንዴ እንቅልፍ የሚታገድ ሰዓት የለም፣ የምትሰቃይበት ድንገት ይመጣለን ይኸው ይኸው መጣ መጣልኝ፣ ይኸው ትላለህ። እና ግን አይ ከባድ ነው ከባድ ነው፣ ግን በቃ አንሊሚትድ አይዲያ ነው የሰጠኝ ይሄ። መቼም ስማ ግን ከምን ስመኝ ነው? ጃሌኒስት ባል ነበርሽ ነው። ቆይ ቆይ በቃ እሺ እሺ። ድንገት ድንገት ሰምታን ሃይማኖታን እንዳትቀየር። እነዚህ ሃይማኖት መምህራን እንደዚህ ካሉኝ ምን እሰራለሁ? እንዳትቀየር

ድፎ ት ደለሻ ምንድን የምታከብሪው እንደዚህ ዓለማዊ ነገር መውደድ ጾም ነው እኮ ጾም ክብረ በዓል አለ ወይስ ጾሙ ሳይወጣ ምንድን ነው ጾሙ እስከሚወጣ ድረስ ተማረ ጋ እያሰካር አቅርቢው ምን ይመስላችኋል አኬን እንነቀሰው ምን ላይ ቅዱስ ሚካኤል ግንባሩ ደ ከሆነ ነው። አንዳንድ ለንቅሳት አስቸጋሪ እጅ ይፈልጋል። ድዴ ላይ ነው የምነቀሰ እያለ ነው አኬ። አረ በቅዱስ ሚካኤል ምንድን ነው ምትሉኝ? ምንድን አልሰማሁም። ያንንስ እወራረዳለሁ በአንድ ሚሊዮን ብር ያለው እንጀለስ ረዛሪያኪአረ በለው ያንን ግጥም ያልሰማል እንደ አንድ ሚሊዮን ብርም የሊሊ እንትን አንተ ሊሊ እራት ትላለህ። አደገኛ የሆኑ ገጣ ኢትዮጵያ ውስጥ አሉ የተባሉ ገጣሚ ግጠሙ ተብለው እወራረዳለሁ አንድ ሚሊዮን ብር ሸለብ ሲያደርግ ነው ስልኩ ሚል ጭርር ብለው ምን እያልከን ነዋ? በሸቀቀ ታውቃለህ። በንዴት ውስጥ ሆነው የጠየቀው እወራረዳለሁ በአንድ ሚሊዮን ብር ሸለበት ሲያደርግ ነው ስልኩ የሚል ጭር ምን እያልከን ነዋ? ራሺያ ሄደ ሥነ ጽሑፍ የተማረሰው ቅድም ተነስቶ ሚስጋሽ ማናቸው? አንተ በጣም እኮ ሰውዬ እኮ በጣም አይለኛ እንትን ናቸው። የፖም ሰው ናቸው እኮ ዓለም አሁን ነው የለ እንትን ያሉት እንጂ ቴዲ ሪዮት አንዴ በጣም ሲያስጨንቁ ነበር። ይሁን በፖዛው ላይ የሰረጣቸውን እ ያገኝተዋል በጣም በጀርመንኛ ሰው በጀርመንኛ የጻፉ ናቸው። በጣም ግጥም በጣም እንትን ነበር። ግን ያረቢቲምታምታ በማናውቀው ቋንቋ ጻፉ። አይመቻቸው ፌስቡካቸውን አታቆም ወይ? ጭራሽ እሳቸው ማየት ነው እምለው። ግርም እንደት እንደው ህምም ህምም ይላል ተጻፈ ቴዲዩ ሲገጥምልህ ማለት ነው ወንበሮ አራት ግራለው ማለት ግጥም ነው አላቸው። በጣም ታዲያ ጥሩ ክርስቲያን ከሆኑ ይሳየው የምር መብራን በሱ እናበረታታለን። እችኛዋ ግን አንድ እራሱ ያነፍርሀል ክርት ነው። አዳምና የሆን እንዴት እንዴት እንደሚቆላልፉት ብታየው። አዳምናይዋን እንደት እንደሚቆላልፉት ምንድነው ምንድነው ምትልን አንተ ራስ